አታስጠናኝም እንዴ? ፈተና እኮ ደርሶብኛል። ይህ ጨንቅሻል። እንዴት ትለይብኛለህ? ለእኮ ወንድሜና እሻውን አስጠናኝ እንዴ። አሁን ነው እንዴ? አይ ነገ እና ለመቼ ነው? ወይኔ መበላት። አሁን የታባቴ ማቆን ነው ማስጠናት ራስታ

ይህ ደግሞ ምንም ብር የለኝ። ለዛ ነው ክላስ ያልገባሁት። ለዚህ ነው እንዴት ጨነቅሽ? ለቺን ለማዋጮ እቺን ደግሞ ለጮርናቂ እሺ፣ ፈታው ይወጣኝ መከፋት

ቤተያፈራውን ያቅሟን ሰራርታ ልጆቿን ጠርታ ልጆቿን ጠርታ ቤት ያፈራውን ያቅሟን ሰራርታ ትጠብቃለሽ ልጆቿን ጠርታ ካሉበት ቦታ ወይኔ በጣም እርቦኛል። ምግብ ካለ ልፈልግ። ወንድሜ ምግብ ባይበላስ አይቆይ፣ ለሱ ላስቀምጥለት።

እንዴ ትንሿ ምን ሆነሽ ነው? ምግብ አልበላሽም አይደል? አረ ወንድሜ እበልቻለሁ። ቅድም አስር ብር ሰታኝልህ፣ አጥቷሽኝ የለ። ታስተውቅብሻል። አልበላሽም? አረ በልቻለሁ። ብቻዬ ቁጭ። ወይኔ ደግሞ በድር አለብኝ። ምን አደርግ ነው? በቃኝ ናናና፣ አንተ ና ክራሪን፣ በቃኝ። አንተ ልጅ ያለብህን ዕዳ አከፍልም እንዴ፣ ሰው ስልክብህም የለም ታስብላለህ። በእናትህ ኃይሌ አንድ እንጀራ ስጠኝ፣ እህቴን በጣም ርቧታል። ያለብህን ክፈል መጀመሪያ። እኔ አይገባኝም። በእናትህ ኃይሌ፣ እህቴ። የለ ወይኔ፣ ሳሳዝም። በቃ ስጦን፣ እከፍላለሁ። እርግጠኛ ነሽ ትከፍያለሽ? አዎ፣ እኔ እሰጥሃለሁ፣ ችግር የለውም። እሺ በቃ።

የውበት ወንድም መጣ ይመጣ አንዱ እናት ላደርግሽልኝ ነገር በሙሉ በጣም አመሰግናለሁ፣ ግን አሁን ምንም የምከፍልሽ ነገር የለኝ። አረ ወንድም እንደሰድል የማግዝ ነገር ካለ ብዬን ነው የመጣሁት። እኔ በአሁኑ ሰዓት ብር ሳይሆን ስራ ብቻ ነው የሚያስፈልገኝ። ለሱም ቢሆን ችግር የለውም ወንድም፣ ማውራት ይችላለሁ። ግን የምትችለው ያለ መንጃ ፈቃድ አለ፣ እናም ደግሞ በሆቴል ማኔጅመንት ተማሪቃለሁ። በቃ ደውዬ አሳውቃለሁ። ደህና ዋሉ እህት፣ እናመሰግናለን። እሺ ቻው፣ ችግር የለውም በረሃ በሕይወት ጎዳና በሄድኩበት መንገድ የትናንት ወለጅ ደወለች ቶሎ በላንሰ ሰላም ነው የትናንት ወለጅ ነኝ አውቅ አውቅሻለሁ ሰላም ነው ደህና እግዚአብሔር ይመስገን ትንሽ መንቀሳቀሻ ሚሆን ስራ አግኝቼ ልነበር መምጣት ትችላል? አሁ ችግር የለም ይችላል። እሺ ሻሆኑ ስልና መልሼ ይደውልልሃል። ተዘጋጅ ተጠብቅ። እሺ እሺ። ጋር ትንሿ ተሳከኩ። ወንድሜ በጣም ደስ ይላል። ተመስገን አምላክ። ለስብሰባ የሚሆነውን አዳራሽም አስዱላችሁ። ያው ጋሪውን እየደወልኩ ቼክ አደርጋችኋለሁ አንዴ መልሼ ደውላሉ ስኑ፣ ስራ የሚቀጠር ያልኩህ ልጅ እሱ ነው። ስለ ሁሉም ነገር እሷ ነግራኛለች። ያው ይህ አለባበስ ለስራው እንደማይመጥን አንተም ታውቃለ። በዚህ ሳንቲም አለባበስን አስተካክለና በርታ። በል መልካም ስራ። ስለሁሉም ነገር በጣም አመሰግናለሁ። ውለታችን ደግሞ ክፍል አለ ብዬ አስባለሁ። ምንም ማለት አይደለም። የኔን ውለታ ምትከፍለው ለወንድሜ ጠንካራ ሰራተኛ በመሆን ነው። አሁን በስተ መጨረሻም እኔና ትንሿ ሕይወታችንን ሀ ብለን ማጣጣም ጀመረን። የትንሿ እህቴ ጸሎት ከመልካም ሰዎች እጅ ላይ ጥሎኛል። ስለሁሉም ነገር ግን እግዚአብሔር ይመስገን። ተመስገን። አሁን ስልችት ያለኝ የአንተ ድምጽና ይሄ ኑሮ ነው። ላይወሰንብሽ፣ እንዴ እንዴ ወንድሜ፣ ዛሬ እኮ ልደሴ ነው። ፋርገና እናከብረው። አረ ትንሿን እንዳያሳስብሽ። ድምቅ ነው እናደርገው። እሺ በቃ እህትን በጣም ነው ትወደ እህቴ ማለት ዓይኔ ነች ይሄ የዓይኔ ብለኝ ይታይሻል። ዓይንሽ ከጠፋ ሁሉም ነገር ጨለማ ነው። እኔም እህቴ ከሌለች ዓለም ሙሉ ለኔ ጨለማ ነው። ደግሞ ወደ ነገ ሲሻገር እህቴን እያሰብኩ ነው ከምር እሷን ለመግለጽ ምንም ያውቃል የለኝም። ህመማን ብታመምላት ድካማን ብደክምላት ያለኝም በሙሉ ለእሷ ብስጣት እንኳን አይበቃት። በሞትላት ራሱ አይቆጭኝ።